አሁን እዚህ ጋር ደግሞ አንድ ነገር እሱ በሱ በኩል ይቅርታ አድርጉልኝ ሁለቱም ወዳጅ ነኝ፣ ግን እሱ ለምንድነው የማይናገረው? ለምንድነው ለሚሳደቡት እሱ እኮ ልብ ልብ የሚሰጣቸው? ለምንድነው ወተው እንደዚህ አትናገሯት፣ ስራ ነው። ምን ስራው? አትናገሯት፣ አትስደቧት። መ መልስ አይችልም። ልንገርሽ ከሃይሚ ክብር ይልቅ የኦዲየንስ ክብር ይበልጥበታል። እውነት ነው እውነት መጀመሪያ ክብር መስጠት ያለበት ከጎኑ ላለ ታጠገብ ያለችውን ሰው ነው። ትክክለኛውን ማለት ነው። እሷ ወታደል እንደ ትናንት ወዳ እንትና ፍፄ ነው እራሱ። ለፍፄ እንኳን አትስደቡ ብላ ተናግራለች እንደሚሰድቧት ስላወቀች ወቶ ለምን አያሰርፋቸውም? ስራ እንትሁን፣ እኛ በእኛ እንጣላ ማንጣላ፣ ያ እነሱ ሜሽን እያደረጉለት ነው የሚሰሩት። እነሱ ሜሽን እያደረጉለት ነው፣ እግዚአብሔርን ያስደስተዋል እሱ። ወጥቶ አርቲስት ደሞ ስራ ለምንሰራው ለምንድን ነው ምሰድዋት ነው ብሎ ቢናገር እንኳን ትንሽ ይቀንሳሉ አሁን እሱ ነው የልብ ልብ የሰጣቸው ሴት እንደመሆኗ ደግሞ አንዳንዴ እናት ነ እናት የምትባላለች ሁሉም ነገር ናት እኮ ሴት ልጅ ማለት ሁሉም ነገር ናት። አቃለ ሴት ኢብን ወንድ ልጅ ማለት ነው። አንድ ነገር ልንገር፣ ኢብን ወንድ ልጅ ሴቷ ስትኖርበት ነው ቅመሟ የምታቃምመው ሁሉ ነገር እኮ በእሷን ቀጥታን የምትይዘው እርምጃ የምትላመደው እሷ ስታስተካከል፣ አሳቢ ሴት ልጅ ከጎን ካለች ሁሉ ነገር ያስተካከላል። ግን ሌሎች ሰዎች የማያገባቸው ሰው መጡ በመሀልቅ የሚበጠበጥ ከሆነ ወይም ስለማታውቀው ነገር ገብተ የምታወጣ እንዴት እንዴት፣ ለማንኛውም አመሰግናለሁ ዘነበኔ ቆይታ ወንድሜ በጣም አመሰግናለሁ። የኔ ቆንጆ ሰላም ብያለሁ እና በእያንዳንዳችሁ እንታወቅ ስኪ እኔም የሚባላለሁ የሚሀበሻ ነው ይባላል። ያው ፕሮፋይልን አሁን በዚህ ሰዓት እቀይረዋለሁ። መቀየር ነብር መሆን ስላለብ ማለት ነው። ነብር ነው ማረግላት እና ደህና ባሉልኝ። እወዳችኋለሁ። መልካም ቀን

አንዳንዴ ነገሮች የምታየው ነገር በጣም ከአእምሮ በላይ ነው የሚሆነው ነ ሴት ልጅ ለሴት ልጅ በጣም እዚህ ጋር ስራ ነው እኮ የምትሉ ሰዎች እኮ ስራ መሆኑን እናውቃለን። ስራ መሆኑ ሳለ እኮ በሚዲያ እንደዚህ መሆን አይገባም እያለን ነው እንጂ ስራ መሆኑ ሁላችንም እናውቃለን። ስራ ነው ግን ይደብራል። አይደብራችሁም? ሴት ሆናችሁ እንደዚህ በሴትነታችሁ ስታፍሩ አይደብራችሁም? በራሳችሁ ውሰዱት። ስራ መሆኑን እናውቃለን። በራስሽ ውሰጂ አንቺ፣ በራስሽ ውሰጂ አንቺ ስ ብትሆኝ በዛ ቦታ ምን አይነት ስሜት ይሰማሻል? እነሱ ተመካቀኛ አኒኮስ በምናየው ልክ ነው የምናወረው። ስራ መሆኑን እያወቅን ግን ይደብረናል። በቃ ሴት ነና አሞ የኔ ስራ ይመስለኝ ማርያም እኮ አይ፣ ስራ ነው ለሚሉት ነው። ስራ ነው፣ ግን ስራ መሆኑን እያወቅን እኛ ያመና ይደብረናል። በቃ በዚህ ልክ ሚዲያ ላይ አያስፈልግም ነው የምንለው ስራ መሆኑን ነው እናውቃለን። ማንም አያውቀዋል። ሳይሰራ ማንም የሚኖር የለም። ሁሉም ሰርቶ ነው። እኛም የተሰደድነው ለስራ ነው። አረብ ሀገር ለመዳም ሽንት ቤት እናጥብ ዝቅ ከፍልንን የተሰደነው፣ እዚህ የምናወራው ስራ ነው። እዛ ሄዳችሁ የሚሳደቡት ሰዎች፣ ከእግር እስከራሷ የሚሳደቡት ሰዎች ስራ ነው ያላቸው እኛ ደበረን ያልነው ግን የሚሳደቡበት እጅና ሲቆም ብለሽ ዝም በልሽ። ከውጭ ሆነች ስሚ ወይስ እግዚአብሔር ይመስገን። ኮሜንት ላይ ግቢ፣ ኮሜንት ላይ ግቢ። በዛ ጊዜ ሴትነትሽን ታየዋለህ። ስራ ነው እያላቸው የምታጨበጭቡት ስራ ምናምን ያው አናየው ስራ መሆኑን እኮ እናውቃለን። እያወቅን ነበረን በቃ አንድ ሁለት ሶስት የተደጋገመ በቃ የሰው ደስታ ያስደስተኛል እያለ እያወራ አይደል? የትኛው ደስታ ነው የተደሰተላት ሁሌም ከፍተዋል እምፈልገው ለምንድ ናወራት አለጉናላችሁ ለምን ትቀናል? እኮ ብዙ ነገር አለ። ስራ ነው። ስራ ስራ መሆኑን ሳንረዳ ቀርተን ነው። ስራ እናንተ እንደዚህ ስትበሳቸው ለይቴም ሆነ ለእናቴም በቃ ሴት ልጅ ማለት ብዙ ነገር ናት። በቃል የምትገለጽ አለ ሴት ልጅ ማለት በጣም የምትጠበቅ በጣም ማርያም በላይም አድርጌ ነው

ከዛም በኋላ ህመሙ ከገባሽ ትታመሚያለሽ፣ ያለሽ ካልገባሽ ደግሞ አትታመሚ ስራ ነው እያልሽ እኔ ጋር እንዳትፅቂ። ካሁነ ዲያ እንደ ሴት ሆነ ሴትን ካላከበርን ማን ነው የሚያከብረን? ይቅርታ አድርጊ ወንድሜ ንግግርህን ስላቋረጥኩ። ስራ ችግር የለም ስራ ነው። ተነጋግረው ቢሰሩ በቃ ደብሮናል። እኛም እኮ

ሴትነታቸው መጀመሪያ ያስከብሩ እንጂ ስራ ነው፣ ስራ ትላለች። እኔ ስራ መሆኑን አቃውት እንዲ

ትልሽ ሳይ እዚህ ጋር እኛ እኮ እሱን ለምን ሆና ለምን አይደለም የሚሳደቡት? እዚህ ጋር አጥንቷን ሰብሮ የሚሳደቡ አሉ። ምን ለምን ምን አገባቸው?

እንደተጻፈላቸው እንዴት ስ ብሎ ካንደበታችሁ እንደወጣላችሁ ብቻ አላቅ ግን፣ የሁሉንም ይፈርድ ፈጣሪ ይፍረድ። ሁሉንም ገብና አድርጎ የሰራው ፈጣሪ ይፍረድ። ይህን ለወጣሽ የተሳደብሽውን ከሀገርሽ አያስገባሽ። እንኳን ሀገርሽ፣ ጅናዘሽ ማውሬት ብለው ነው የምልሽ። ወደኋላ ሳልን ነው አሜን የምልሽ። በእውነት እኔ ሰው ተጣልቶ ሰፈርም

እሱ እኮ ነው አሁን እዚህ ጋር ደግሞ አንድ ነገር እሱ በሱ በኩል የሚቅርት አድርጉልኝ። ሁለቱም ወዳጅ ነኝ፣ ግን እሱ ለምንድነው ነው የማይናገረው? ለምንድነው ለምንድ ነው ለሚሳደቡት እሱ እኮ ነው ልብ ልብ የሚሰጣቸው። ለምንድነው ነው ወጥቶ እንደዚህ እንደዚህ ይህን አትናገሯት፣ ስራ ነ ምን ስራው አትናገሯት፣ አትስደባት ብሎ መስመስት አይችልም እሙልንገርሽ ከሃይሚ ክብር ይልቅ የኦዲየንስ ክብር ይበልጥበታል። እውነት ነው፣ እውነት ነው። ይህ ቀጥሩ ንትን ያለው መናገር አለብኝ። ዛሬ ግን እናገረዋለሁ። መጀመሪያ ክብር መስጠት ያለበት ከጎኑ ላለች ታጠገብ ያለችውን ሰው ነው ረ ትክክለኛው ማለት ነው እሷ ወታደል እንደ ተናንተ ወዳ እንትና ፍጼ ነው እራሱ ለፍጼ እንኳን አትስደቡ ብላ ተናግራለች እንደሚሰሩትም ስላወቃች እሱ ወጥቶ ለምን አያሰርፋቸውም ስራ እኛ በእኛ እንጣላ ማን ጣላ? ያ ያለቁ እነሱ ሜሽን እያደረጉለት ለሱ ለሱ ሜሽን እያደረጉለት ነው የሚሰሩት። የሚሳደቡት ሁሉ ለሱ ሜሽን እያደረጉለት ነው፣ ሁሉንም ያ ያለቁ እግዚአብሔርን ያስደስተዋል። እሱ እሱ የምትሰደበው ያስደስተዋል። ባያስደስተው ኖሮ ሜሽን የሚያደርጉት ይገየ፣ ወጥቶ አትስደዋት ስራ ነው የሚሰራው፣ ለምን እንደሆነ የምሰድቧት ነው ብሎ ቢናገር እንኳን ትንሽ ይቀንሳሉ። አሁን እሱ ነው የልብ ልብ ይሰጣቸው።